ኦልና ሊዲያ ትናንትና ቲክቶክ ላይ ላይቭ ላይ ነበሩ። ተመልካቹን በጠየቀው መሰረት ነኦል ከዚህ በኋላ ወዳደይ ድራማ ይቀላቀላል ወይንስ ደግሞ በዚሁ የሱ ፓርት ያቆጫል የሚለውን ጥያቄ ጠይቀው ነበረ። ግን ደግሞ አረ አይቋጭም፣ ይመጣል በማለት እንግዲህ ሊዲው ስትመልስ ነበረ። በነገራችን ላይ ሊዱ አሁን ላይ ነኦልን የወደደችው ይመስለኛል፣ በፍቅሩም ጠብ ያለች እንደዛ ሀሳብ አለኝ። ምክንያቱም ሁሉ ነገር በጣም የዋህ ነች ሲበዛ እሷ ራሷ ማለት ነው። እና ካለው ነገር አደይ እና እሷ እንግዲህ ተረድተውታል። ዴበም እጅግ በጣም ራሱ ጠይቋቸው ነበር። አደይንም ጠይቋት ነበር፣ ሊዲያንም እንደዚው ጠይቋት ነበር። ግን ደግሞ በጣም ምንም አይነት መልስ እንዳልሰጡት አደይም ቢሆን በቃ እሱ ካለው ነገር፣ በእርግጥ እሱ የሰራው ስራ ትክክል ነው እያልኩኝ አይደለም ግን ደግሞ በቃ የደረሰበትን ነገር ስናስበው ደግሞ እንደ ሰውኛ ስናስበው እጅግ በጣም ያሳዝናል ልጁ በማለት እንግዲህ ለዲብ ስትናገር ነበር። እንዲሁም ደግሞ ሊዲያ በጣም አስተዋይ ልጅ ነች፣ ከኔ ትበልጣለች እንደውም እያለች ስትናገር ነበር። ለመጀመሪያ ስለ ሊዱ ስለ ህቴ የተናገርሽ ሰው አንቺ ነሽ በማለት እንግዲህ አደይንም ሲያደንቃት ነበረ። ስለ አደይ መንጣትና ስለ ሊዱ መንጣት እንግዲህ የተጨነቁ ተንኮሎኞች እንግዲህ ፍቅርና ቤዛ ነች ፍቅር ምን አይነት የክፋት ጥግ ድረስ እንደሄደች ከዚህ በፊት በነገራችን ላይ ትንሽ ጥፋት አጥፍታችሁ በዚያ ካልተቀጣችሁ፣ እንደገና ደግሞ ከፍ ያለ ነገር ያው ማጥፋታችን የማይቀር ነው ማለት ነው። እና ፍቅር ያንን ነገር ነው ያደረጋቸው። ከዚህ በፊት ንጉስና በቀለን በማናገር ብር በመስጠት እንግዲህ አደይን እንዲያግቷት እና ያልሆነ ነገርም እንዲያደርጓት አድርጋ ነበረ። ግን ደግሞ ልጅቷ ቅንም ስለሆነች ጥላይ ጥላትም ከዚያ ላይ የራሷ የምታውቀውን እንግዲህ በቀልን ስለጣለላት ከዚያ ውስጥ እንድትወጣ ሆናለች ማለት ነው። ይህ በዚያ ምክንያት የደረሰባት በፍቅር ምክንያት ነው። አሁንም ደግሞ ከድብ የመጨረሻ አደይን የምትለይበት እንግዲህ የሄደችበት የመንገድ የምንገድንትን በጣም እንትን ነው። ምክንያቱም ናኦል እንደዚህ አይነቱን ስራዎች መጥፎ ስራዎችን እንደሚሰራ ስለምታቅ በዚያ ቪዲዮ አስፈራርታ አደይን እንደሚወስዳት እና ለአረብ እንዲሸጣት ነው ያደረገችው። በቃ ልክ እንደዛ ነው። ቢሳካለት ያንን ነገር ነው ያደረገችው ማለት ነው። ግን ደግሞ አልተሳካላትም። አንዳንዴ መልካም ስትሆኑና ጥሩ ስትሆኑ የእውነት ነው የምላቸው ያ ሰው ራሱ ክፋት ቢያስብባቸው መጥፎ ነገር ቢያስብባቸው በሌላ ነገሮች ምክንያት ተፈጥሮ ወይም ደግሞ ነገሮቹ እንትን ብሎ ግን ያ ነገር ከሽፎ እናንተ የምትወጡበት ታይም አለ። ያ ማለት እናንተ በጣም ንጹህ ስትሆኑ ማለት ነው። እና አደይ ላይ የሚያየ ነው ይሄን ነው። በጣም ብዙ ነገር እየገፋቻት በጣም ብዙ ነገር እያደረገቻት ግን ደግሞ በእሷ ቅንነት፣ በእሷ መልካምነት ደግሞ በተለያዩ ነገሮች ከዚያ ችግር ውስጥ ትወጣለች ማለት ነው። እና እስከዚህ ድረስ ነው። እንደዚህም አድርጋት ደግሞ አሁንም ይሄ ነገርም ተሸፋፍኖ ሲቀጥል እንደዚሁ ደግሞ ከማጥፋት ደግሞ ወደ ኋላ አትልም። እና እንዲሁንም ደግሞ የሊዲያ መልካምነት ደግሞ እነሱም የተረዱበት የናወልን የተረዱበት ነገር እጅግ በጣም ያድርንቂያቸዋለሁ። ናወልም እንግዲህ ይቅርታ ጠይቋቸዋን፣ እንዲብንን ሳይቀር ራሱ ይቅርታ ጠይቆታል። አንተ የተሰማ ስሜት ከኔ ጋር ተሰምቶኛል፣ እና በጣም ይቅርታ በማለት እንግዲህ ይቅርታ ጠይቆታል ማለት ነው። እና ውድ ቤተሰቦች አደይ ተከታታይ ድራማ ይህንን ይመስላል። እንግዲህ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።